ላይ ሊደራረቡ ወይም ሊገናኙ የሚችሉ የተለያዩ ገጽታዎች አድርጋ አስባቸው። ከሞት በኋላ ወደ መንግስተ ሰማያት ስለመግባት ብዙ እናወራለን፣ ነገር ግን ተነካኪ ስለሆነው የሰማይና ምድር እሳቤ ብዙ አናወራም። እንግዳ ነገር ነው አይደል? ምክንያቱም የሰማይና የምድር አንድነት መጽሐፍ ቅዱስ የሚተርከው መሰረታዊ ትርክቱ ስለሆነ በአንድ ወቅት እንዴት የተጣመሩ እንደነበሩ ከዚያም እንደተለያዩ እና እግዚአብሔር በድጋሚ እንዴት ወደ አንድነት እያመጣቸው እንደሆነ መጽሐፍ ቅዱስ ይተርጋል። እስኪ በመጀመሪያ ሰማይና ምድር ሙሉ በሙሉ ወደ ተነካኩበት ታሪክ እንመለስ። መጽሐፍ ቅዱስ ላይ ኤደን ገነት የሚናገረው ስለዚህ ነው። እግዚአብሔርና ሰዎች ፍጹም በሆነ ሁኔታ አብሮ የሚኖሩበት ስፍራ ነው። በዚያ መለያየት የለም። በዚያ ሰዎች ከእግዚአብሔር ጋር ውብ የሆነ ዓለምን ለመገንባት በጋራ ይሰራሉ። ነገር ግን ሰዎች እንደ መሆናችን መጠን ነገሮችን በተለየ መንገድ ማድረግ ፈለግን። እግዚአብሔርን አስወጥተን ከእርሱ ውጪ የሆነ ዓለምን መፍጠር ፈለግን። ከዚህ የተነሳ አሁን ሁለት ስፍራዎች አሉ። መጽሐፍ ቅዱስ በእነዚህ ሁለት ስፍራዎች መካከል ግልጽ የሆነ ልዩነትን ለማስቀመጥ የተለያዩ ቃላትንና ሀረጎችን ይጠቀሙ። እነዚህ ስፍራዎች ሊነካኩ እንደሚችሉ ተናግረሃል። እስቲ ይህ እንዴት ሊሆን እንደሚችል አብራራው። ልክ ነው። እዚህ ጋር ነው ስለ ቤተ መቅደስ መነጋገር መጀመር ያለብን፣ ምክንያቱም በመጽሐፍ ቅዱስ ውስጥ የእግዚአብሔርን መገኘት የምትለማመደው ወደ ቤተ መቅደስ በመሄድ ነው፣ ሰማይና ምድር የሚነካኩበት ስፍራ እዚያ ስለሆነ። በመጽሐፍ ቅዱስ የተገለጹ ሁለት አይነት ቤተ መቅደሶች አሉ። የመጀመሪያው በሙሴ የተገነባው የመገናኛው ድንኳን ነው። ሌላኛው ደግሞ በሰለሞን የተገነባው ግዙፉ ህንፃ ነው። እነዚህ ቤተ መቅደሶች በፍራፍሬ ዛፎች በአበቦችና በመላእክት ምስሎች እንዲሁም በወርቅና በተለያዩ ጌጣጌጦች የተዋቡ ነበሩ። ወደ አትክልቱ ስፍራ የተመለስ ከሆኖ እንዲሰማ ለማድረግ ታስበው የተነደፉ ናቸው። በቤተ መቅደሱ መሀል ቅድስተ ቅዱሳን የሚባል ቦታ ነበር። ይህ የእግዚአብሔር የመገኛው ዋነኛ ስፍራ ነው። አሁን እንደገና ተመልሰን ከእግዚአብሔር ጋር መሆን እንችላለን። ቆይ ቆይ ቆይ አትቸኩል። ምክንያቱም ቤተ መቅደሱ ራሱ የራሱ ችግር አለበት። የእግዚአብሔር ስፍራ የእርሱ መገኘት በጎነት፣ ፍትህና ውበት የሞላበት ነው። የሰዎች ስፍራ ደግሞ ኃጢአት፣ የፊትሐዊነትና ውጥንቅጥ የሞላበት ነው። ተለን እነዚህ ስፍራዎች የተለያዩና የሚጋጩ ከሆኑ እንዴት ሊነካኩ ወይም ሊደራረጉ ይችላሉ? የችግር በእንስሳት መስዋዕትነት በኩል መፍትሄ አገኝቷል። ትንሽ ግር የሚያሰኝ ነገር ነው። የእንስሳትን መስዋዕት ከዚህ ጋር የሚያገናኘው ምንድን ነው? ሀሳቡ ምን መሰለ? እንስሳው በአንተ ምትክ መስዋዕት ሆኖ ሲሞት ኃጢአትህን ይወስደዋል። ይህ ንጹህ የሆነን ስፍራ ይፈጥራል። ወደ ቤተ መቅደሱን በመግባት በእግዚአብሔር መገኘት ውስጥ መሆንን ያስችላል። እሽ እኔ የእስራኤላዊ እስራኤላዊ ከሆንኩና የምኖረው ኢየሩሳሌም ከሆነ በእግዚአብሔር ሕልውና ፊት መሆን ይችላለሁ ማለት ነው። የመላው ሰማይና ምድር አንድነት የመጽሐፍ ቅዱስ መሰረታዊ ትርክት ነው። ያልከውስ በትክክል አሁን በአዲስ ኪዳን ወደሚገኘው ኢየሱስ ታሪክ መሄድ አለብ። በዮሐንስ ወንጌል እግዚአብሔር በኢየሱስ በኩል ሰው ሆኖ በመካከላችን አደረ የሚለውን ቃል እናንባለን። ይህ አደረ የሚለው ቃል ምንድን ነው? ድንኳኑን በመካከላችን ተከለ ማለት ነው። ዮሐንስ በዚህ ክፍል እያስተላለፈ ያለው መልእክት ኢየሱስ ቤተ መቅደስ መሆኑን ነው። አሁን እሱ ሰማይና ምድር የሚገናኙበት ስፍራ። ከኢየሱስ የሚያስገርሙ ነገሮች መካከል በዚህ አስተማማኝና ንጹህ በሆነ ስፍራ አለመቆየቱ ነው። ይልቁንም ከቦታ ቦታ የተዘዋወረ፣ ከኃጢአተኞች ጋር ጊዜ ያሳልፍ ነበር። ሰዎችን ከበሽታዎቻቸው እየፈወሰ ኃጢአቶቻቸውን ይቅር ይል ነበር። አዎ፣ ሰዎች በእግዚአብሔር ሕልውና ፊት ሊሆኑ የሚችሉባቸውን ሰማያዊ ስፍራዎችን እየፈጠረ ነበር። ነገር ግን ይህን ያደርግ የነበረው የኃጢአትና የሞት እስረኛ በሆነው ዓለም ውስጥ ሆኖ ነው። እና መንግስተ ሰማያት ቀርባለች እያለ ለሁሉም ያውጅ ነበር። እንዲያውም ለተከታዮቹ የእግዚአብሔር መንግስት እንድትመጣ ፈቃዱም በሰማይ እንደሆነች እንዲሁ በምድር እንድትሆን ዘወትር እንዲጸልዩ ነግሯቸዋል። ነገር ግን ብዙዎች ኢየሱስን እንደ ስጋት ተመልክተው ገደሉት። ይህ መንግስተ ሰማይን ከምድር ጋር መልሶ አንድ የማድረግ እቅድን የሚያጨናግፍ ይመስላል። ነገር ግን መጥምቁ ዮሐንስ ኢየሱስን በተመለከተ ጊዜ ያለውን ማስታወስ ይኖርብናል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዚህ ኢየሱስ ቤተ መቅደስ መሆኑ ብቻ አልተነገረም፣ የቤተ መቅደሱ መስዋዕት እንደሚሆንም ተናግሯል። በትክክል መስቀሉ ኢየሱስ ኃጢአትን ያስወገደበትና እንደ እንስሳቱ መስዋዕት ያልተገደበ ንጹህ ስፍራን የፈጠረበት ነው። የኢየሱስ መስዋዕትነት የበለጠ እየሰፋ የሚሄድና ሰማይና ምድርን የበለጠ የሚያቀራርብ ነው። ይህ ሁሉ በጣም ጥሩ ነው። ነገር ግን በአእምሮዬ ውስጥ አንድ ትልቅ ጥያቄ አለ። ስሞት ምንድን ነው የሚፈጠረው? ከኢየሱስ ጋር ለመሆን ወደ እግዚአብሔር ስፍራ አድርጋለሁ። በጥቂት የአዲስ ኪዳን ምንባባት ውስጥ ክርስቲያኖች ከሞቱ በኋላ ከኢየሱስ ጋር እንደሚሆኑ እናነባለን። የመጽሐፍ ቅዱስ ታሪክ ትኩረት ግን ይህ አይደል። ትኩረቱ ሰማይና ምድር በኢየሱስ በኩል እንዴት እንደሚገናኙ ማሳየትና እርሱ ዳግም ተመልሶ ሲመጣ እንዴት በሙላት አንድ እንደሚሆኑ ማመልከት ነው። በራይ መጽሐፍ ውስጥ ውብ የሆነውን የኢደን ገነት ምስል እናገኛለን። የኢደን ገነት በከተማ ተመስላ የኃጢአትና የሞት ዘመንን ለማብቃት ትመጣለች። ይህም የሚሆነው የሰው ልጆችን ታሪክ በአዲስ ፍጥረት በመዋጀት ነው። የእግዚአብሔር ስፍራና የሰው ስፍራ ለአንዴና ለመጨረሻ ጊዜ ሙሉ በሙሉ ይገጥማል።